የቤቱ ጋራጅ ውስጥ መኪናው ስር ተኝቶ መኪናውን እየሰራ በድንገት መብራቱ ጠፋ። በመጀመሪያ ሚስቱ እየቀለደች ያጠፋችበት መስሎት ነበር። ነገር ግን ዙሪያውን ሲመለከት ምንም ነገር ሊታየው አልቻለም። በድንገት አጠገቡ ጥላ ነገር ውልብ ሲል ተመለከተ። የማን ጥላ እንደሆነ ሊመለከት ሲንቀሳቀስ ህመሙ በጣም ከባድ ነበር። መኪናውን መሸከም ራሱ ከባድ ነው። በዚህ ጭንቅ ሁኔታ ውስጥ ኤሚሊን ያያት መሰለው፣ ነገር ግን እርግጠኛ አልነበረም። ወዲያውም ራሱን ሳተ። ኤሚሊም እንዳትጠቆር የተማሪዎች ፓርቲ ላይ ተገኘች። የት ነበረች ሲባል ምሽቱን በሙሉ እዛ እንዳሳለፈች ለማስመሰል አቅዳ ነበር። ብዙም ሳይቆይ የጓደኛዋ እናት ቤት ድንገተኛ ነገር እንደተከሰተና ፈጥና ወደ ቤት መሄድ እንዳለባት ነገረቻል። ወዲያውም ኤሚሊ ሆስፒታል ተገኝታ አክስቷን ለማጽናናት ሞከረች። ቶማስ እግሮቹ በከፍተኛ ሁኔታ ተጎድተው ኮማ ውስጥ ተኝተው ነበር። ከሞት ግን የተረፈ ይመስላል። ይህ ደግሞ ኤሚሊ የምትፈልገው ነገር አይደለም። ያለፉትም ጥቂት ቀናቶች ምናልባትም ቶማስ በዚህ ሁኔታ ለረጅም ሊቆይ ይችላል እያለች ራሷን ለማጽናናት ብትሞክርም አክስቷ ግን መልካሙን ዜና አጋራቻት። በእርሷ ጸሎትና በሐኪሞቹ የማያቋርጥ ርብርብ ከኮማ እንደነቃ ነገረቻት። ኤሚሊም በከባድ ድንጋጤ ተዋጠች። አክስቷን በመቀጠል በቅርቡ ቶማስ ወደ ቤቱ እንደሚመለስ ስትነግራት ኤሚሊ ጭንቀት በጭንቀት መሆን ጀመረች። ወደ ትምህርት ቤት ስትመጣ ግን ተተኪዋለች። በውሻዋ ሞት ጥልቅ ሐዘን ስለተሰማት መምህሯ በልጅቷ ብቃት ጥርጣሬ ስለገባት የዳንስ ክፍለ ጊዜውን ላልተወሰነ ጊዜ እንድታቋርጥና እረፍት እንድታደርግ አደረገቻት። ይህ ደግሞ ኤሚሊ የዳንስ መሪ እንድትሆን ዳግመኛ እድል የሚሰጣት ነገር ነበር። መምሪያዋ የመሪነቱን ቦታ መውሰድ የሚፈልግ ብላ ስትጠይቅ ኤሚሊ እጇን አነሳት። ላለፉት ሁለት ዓመታት ስትደንስ ስለቆየች በቀላሉ ልትወጣው እንደምትችል ገለጸች። ልክ መድረክ ላይ ወጥታ ገለጻ ማድረግ ስትጀምር በሩ አካባቢ አዲሷ ተማሪ ፍጥጥ ብላ እያየቻት ነበር። ኤሚሊ ንግግሯን ስትጨርስ አዲሷ ተማሪ በሩ ጋር አልነበረችም። የትምህርት ክፍለ ጊዜው ሲጠናቀቅ አዲሷ ተማሪ ወደ እሷ ቀርባ አናገረቻት። ኤሚሊም ምንድነው ችግርሽ አለቻት። አዲሷ ተማሪ ግን ጠንቅቃ የምታውቃት ትመስላለች። ምክንያቱም ኤሚሊ እዚህ ትምህርት ቤት ከገባ ጀምሮ አጠገቡ ያሉ ሰዎች ሚስጥራዊ በሆነ መንገድ እንደሚሞቱ ሰምታለች። ሁሉም ሰዎች ከጥምጥሞች ነው የሚመስላቸው። አዲሷ ተማሪ ግን ከነርሱ ሞት ጀርባ የኤሚሊ እጅ እንዳለበት ጠርጥራለች። የተቀያሪዋ ልጁ ሻራሱ ኤሚሊ እንደገደለችው እንደምጠረጥር ነገረቻት። ምክንያቱም ኤሚሊ ልጅቷ ስለተካቻት በልጅቷ ተናዳ ይህን አድርጋ ሊሆን ይችላል። ቀጥሎም ልጅቷ እውነቱን እንድትነግራት ወጥራ ያዘቻት። ኤሚሊ ግን የልጅቷ ፈጣጣነት አስገረማት። ስታስበው እንዴት እውነቱን ልትነግራት ትችላለች? ኤሚሊ በፍጥነት አዲሷን ተማሪ ከዚህ ጥፍ ያለቻት። ይሄ ጥፊ ቀልድ አልነበረም። ኤሚሊም ቶሎ ብላ ተጠቂ እንደሆነች ማስመሰል ጀመረች። ወዲያውም አንድ ወንድ ተማሪ ሊረዳት መጣ። ብዙም ሳይቆይ አዲሷ ተማሪ እንደ ጥፋተኛ ተቆጥራ አስተማሪዋ ተቆጣት። ኤሚሊ ግን እንዲህ በቀላሉ የምትለቃት አትመስልም። በሚቀጥለው ቀን ፈተና እየተፈተኑ ኤሚሊ ተቀያሪዋን ተማሪ በአትክሮት እየተመለከተቻት ነበር። ዓይኗ ላይ ማለቅ የሌለው ጥላቻ ይነበባል። ማንም ሰው ሳያት በስልኳ መልእክት ላከችላት። ተቀያሪዋ ተማሪ መልእክቱ እንደደረሳት ስልኩን ከፈተችው ከኤሚሊ እንድትላከ ስታውቅ ዞራ ተመለከተቻት። መልእክቱንም ከፈተችው። መልእክቱ ፍላሽ የሚያደርግ ቪዲዮ ብቻ ነበር። ኤሚሊ ፈጥና ስልኳን ኮሉ ላይ አንስታ መልእክቱን አጠፋችው። ለልጅቷ የተጨነቀች አስመሰለች። ልጅቷ ከልጅነቷ ጀምሮ የሚጥል በሽታ የነበረባት ሲሆን የሚያስነሳባት ደግሞ ብልጭ ድርግም የሚል ፍላሽ ስትመለከት ነበር። በስተመጨረሻም ልጅቷ በወቅቱ ተገቢውን ሕክምና ለማግኘት ባለመቻሏ ምክንያት ሞተች። አዲሷ ተማሪ ፍጹም ደንግጣ ሁኔታውን ስትመለከት ነበር። ብዙም ሳይቆይ የሞተችዋ ልጅና ትምህርት ቤት ውስጥ ችግር መፍጠር ጀመረች። የልጇን ሞት ምክንያት ማወቅ ባትችልም የልጇ ውሻ የሞተበት ቀን ግን ኤሚሊ ቤታቸው በር ላይ መታ ውሻ ቪዲዮውን ስትወስዱ የሚያሳይ በደህንነት ካሜራ የተቀረጸ ቪዲዮ ይዛ መጣች። የኤሚሊ አክስት ቪዲዮውን በገዛ አይኖቿ ተመለከተች። ወደ ኤሚሊን በቀጥታ ሄዳ የዚያን ቀን ኤሚሊ ውሻው ላይ ጥቃት አድርሳ እንደሆነ ጠየቀቻት። በመጀመሪያ ኤሚሊ ነገሩ ለመካድ ሞክራ ነበር። ነገር ግን አክስቱ የቪዲዮ ማስረጃ እንዳለ አውጥታ ስታሳያት ኤሚሊ ድራማዋን ጀመረች። በኋላም ኤሚል የዳንስ መሪ መሆን ስለምትፈልግ ልጅቷን ለማስደንገጥ ውሻውን እንደፈታችሁ ብቻ ከፊሉነት ተናዘዘች። ውሻውን እንደገደለችው ግን አልተናገረችም። አክስቷም የኤሚል ለቅሶ መታገስ አልቻለችም ታ ይህ ብቻ ስለመሰላት አቅፋ ልታጽናናት ሞከረች። እረፍት እንዲሰማት በማሰብ ወደ ሞተቹ ተማሪ መቃብር ወሰደቻት። ኤሚሊም በአክስቷ ፊት ውሻዋን ስለጎዳችባት ለሞተቿ ልጅ ይቅርታ ጠየቀች። በቀጣዩ ቀን ኤሚሊ ከትምህርት ቤት መታ ወደ ፎቅ ላይ ልትወጣ ስትል አክስቷ ጠራቻት። አክስቷ ቤቱን እያስተካከለች የነበረ ሲሆን ቶማስ እየተሻለው ስለሆነ ወደ ቤት ሊመጣ እንደሆነ ነገረች። በቤት ውስጥም እርሱን የምትንከባከብ ሰራተኛ እንደቀጠሮለት ነገረቻት። ግፋ ካለ በአንድ ወር ጊዜ ውስጥ እግሩ ድኖ ጤናው ሊመለስ ይችላል። ይህንን እንደሰማች ግዴታዋን ዋጥ አድርጋ በፍጥነት ወደ መኝታ ቤት ገባች። እግሮቿ ከቁጥጥሯ ውጭ እየተንቀጠቀጡ ነው። ቶማስ ወደ ቤት ከመጣ የእሷ ነገር ሊያበቃለት ነው ማለት ነው። ፊቷን በፕላስቲክ በመሸፈን ራሷን ለማረጋጋት ሞከረች። ብዙም ሳይቆይ ቶማስ በዊልቸር እየተገፋ ወደ ቤት ገባ። ኤሚሊ እንኳን ደህና መጣ ስትል እጆቿን አወዛወዘችለት። የቶማስ አይኖች አንዳች ነገር የደበቁ ይመስላሉ። ቶማስ የሚያውቀው ነገር ይኖር ይሆን? ኤሚሊ ልትፈትነው እለታቸው ወረደች። ሆኖም ቶማስ ምንም ነገር እንዳልተፈጠረ አጥብቆ ሰላም አላት። ይሄ ደግሞ ኤሚሊን ግራ አጋባት። ቶማስ እርሷን ሊመለከት የሚችልበት እድል ሰፊ ነው። ታዲያ ሆን ብሎ ለመደበቅ እየሞከረ ይሆን? ቶማስ ገንዳው አጠገብ ንፋስ እየተቀበለ የምትንከባከበው ነርስ ለአፍታ ዞር ስትል ኤሚሊ ቡና ይዛ መጣ። ከፊት ለፊቱ ስልክ እያናገረች መስላ ሁኔታውን ትከታተላለች። ብዙም ሳይቆይ በቦታው ቅዝቃዜ መጣ። ይሄ ደግሞ ለቶማስ ቁስልጥሮ አልነበረም እና እንድትረዳው ኤሚሊን መጣራት ጀመረ። ምንም እንዳልሰማችሁ ሆነች። የሚረዳው ሲያጣ እንደምንም ወደ ዊልቸሩ ለመጠጋት ሲሞክር እግሩን በጣም አመመውና፣ ጩኸቱን ሰምታ ነርሷ እየሮጠች መጣች። ኤሚሊም ምንም ነገር እንዳልሰማች በመምሰል ወደ ቶማስ መጣች። ከነርሷ ጋርም አብረው ዊልቸር ላይ እንዲወጣ አገዙት። ይሄ የቅዱ አንዱ ክፍል ነበር። አላማዋም የቶማስን ደካማ ጎን ለማወቅ ነበር። እንደጠረጠረችውም የዚያን ምሽት ምግብ ይዛለት ስትመጣ ቶማስ እጇን ያዘው። የኤሚሊን ስራና ተንኮል የሚያውቀው እሱ ብቻ ነው። ቶማስ ምን ሊያደርጋት